አሰላሙ አለይኩም ወራህመቱላህ ወበረካቱ። ቢስሚላህ ራህማን ራሒም። ይሄንን ቪዲዮ ሼር አድርጋችሁ አህባሾች፣ እነዛ ሰዎችን የሚያጭበረብሩ ኢስቲዋእ እኮ ብዙ ትርጉም አለው፣ ኢስቲዋእ በአረብኛ ብዙ ትርጉም አለው እያሉ ሰዎችን የሚያጭበረብሩ አህባሾች ጋር ይደርስ ዘንድ ተሐዲ ነው ይሄ። ኢንሻ አላህ አድርሶላቸው። ጠይብ፣ እንግዲህ እንደሚታወቀው አህባሾች አላህ ሱብሓነሁ ወተዓላ ቁርአን ላይ ከአርሽ በላይ ነኝ ያለውን ኢስቲዋእ የሚለው ሲመጣ አይ ብዙ ትርጉም አለው እስቲዋ የሚለው ብዙ ትርጉም አለው በአረብኛ እያሉ ሰዎችን ያጭበረብራሉ። ጥያቄ እንጠይቃችኋለን። እስቲዋ ከአላ ጋ ስተዋ የሚለው ከአላ ጋ ተያይዞ ሲመጣስ አለቀ፣ በቃ ስተዋ ከአላ ጋ ተያይዞ ከመጣ አንድ ነገር ብቻ ነው የሚያስይዘው፣ ሌላ ነገር የሚያስይዘው ነገር የለም። እሱም ከላይ መሆንን ነው። ከላይ መሆንን ነው የሚያስይዘው ስተዋ ከአላ ጋ ተያይዘው ከመጣ። አያቸው ያጭበረብራሉ። ምን ይሏቸዋል? ስተዋ የሚለው ከብዙ ትርጉም አለው በአረብኛ። ስለዚህ ሙተሻቢህን ይሏቸዋል። ተመልከቱ

ዓላ ዙሁሪሂ ስተዋ መጣና ከዛ ዓላ ተያያዘ ከላይ ልትሳፈሩ በእንስሳዎች ላይ ማለት ነው ከላይ መሆኑን አያችሁ ከላይ መሆኑን ነው የሚያስይዝ ስለዚህ በቁርዓን በተለያየ ሌላም ብዙ መጥቀስ ይቻላል ማለት ነው ኢስተዋ ከዓላ ጋር ከተያያዘ ከላይ መሆንን እንጂ ሌላ ምንም አያስይዝ ምንም ተቆጣጠረ የሚል አያመጣምን አታሐዳኩም አንድ እንድታመጡልን ከቁርዓን ከቁርዓን ቃታችሁ ከሐዲስ ኢስተዋ ከዓላ ጋር ተያይዘው ሲመጣ ከላይ አንድ ብቻ ነው ትርጉም ያለ ሙተሻቢህ ነው። ብዙ ትርጉም አለው የሚትሉት ባጢል ነው ውድቅ ነው። ሰብረነዋል፣ ውድቅ ነው። ምክንያቱም ኢስተዋ ከዓላ ጋ ከተያያዘ መልእክቱ አንድ ብቻ ነው። ተመልከቱ። እንደዚሁ አይ ግጥም አለን ሽዕር አለን እኮ አሉ። ግጥም አለን። እስኪ ምንድን ነው ግጥሙ? እስከ ቁርአን አምጡ የለም ከሀዲስ አምጡ የለም ሽዕር አለን አሉ። ምን አሉ? ቀድ ኢስተዋ ቢሽሩን ዐለል ዒራቂ ሚን ገይሪ ሰይፊን ወደሚ ምህራቂ አሉ። ይሄ ንግግር ይሄ ግጥሜ ማን ነው አላቸው? አክጠል የተባለ ነሳራ። ተመልከቱ፣ ክርስቲያን ይስተዋ በይስተውላ ሊመጣ ይችላል ብለው የአክጠልን ላቸው። አክጠል የተባለ ክርስቲያን እኮ ነሳራ እኮ ጭራሽ ሱብሓነከ ረቢ፣ የክርስቲያን የነሳራ ግጥም ይመጣሉ። ሱብሓነከ ረቢ፣ አቂዳችንን በሐዲ ተልአሃር ላይ አንመረኩዝም ስትሉ አልነበረም እንዴ? ዛሬ እንዴት በነሳራ ግጥም አቂዳችሁን ለመገንባት እንዴት በቃችሁ ዛሬ